በቀላል የሚታልል ና፣ በቀላል ሰውን የሚያምን ሰው ስላልሆነ፣ ምክንያቱም እንደዚህ አይነት ስራ የሚሰሩ ሰዎች ያው በአብዛኛው ጊዜ ጠንቃቃ ናቸው። ሁሉንም ነገር ከኋላ የሆነ ነገር ይኖራል ብሎ ስላሰበ ዳኒ የሚለውን ነገር በተአምር ሊሰማው አልቻለም። ምክንያቱም የቲና ፍቅረኛ ነኝ፣ ስለዚህ ይህን ሰውዬ አሳልፈ ለእኔ ስጠኝ፣ ከሷ የበለጠ እኔ እንዲሞት ፈልጋለሁኝ፣ እኔ ልገለው እፈልጋለሁ፣ የምትፈልገውን ብር ሰጠሃለሁ ብሎ በራሱ መንገድ ሊጠቀም ቢሞክርም ልጁ ግን በፍጹም ገዳይ ልትሆን አትችልም፣ ከጀርባ የሆነ ነገር አለስ ብሎ አስሮት እየደበደበው ነበረ። ግን ያው ዳኒ እሱ ያነሱ እንዳሰበው ሳይሆን በጣም ትንሽ ነገሮች ሁሉ በጣም ከብደውበታል። የሱ ጠላት ነኝ ብሎ ቢያስብም ልጁ ግን በቀላሉ ሊያምነው አልቻለም። ለእሷም ደውለህ ጠይቃት እኔ የእሷ ፍቅረኛ ነኝ ከፈለገ ቢል፣ ወይ ፍንክች ብሎ አላጋጩ ማለት ነው። ስለዚህ ዳኒ እንግዲህ ያው ያላሰበው እጣና ያልፈ ያልጠበቀው ዱላ እያረፈበት ያለው በጣም እየመታው ነው ያለው፣ እሱ ግን ወደ ሌላ ነገር ውስጥ ሊጨምረው እየሞከረ ነው ክፍታኝና ንንትን ንበል ስቲ ንሞካ ከራንተ ግን ፈሪና እያለ ቢሎም ያው እንደማያሸንፎ ያውቃል። ምክንያቱም መጀመሪያ እንደገባ ስላቃተ ነው ደብድቦ የአገትን ያሰረው ማለት ነው። ሰውየው በጣም ትልቅና ግብዳ ስለሆነ በቀላል በዱላም በምንም አይችለውም። ግን ዳኒ በራሱ መንገድ ሊጠቀም ሞክረው ነበር ግን አልተሳካለትም። እንግዲህ መጨረሻ ላይም ቲናን ጠርቷት ይህ ሰውዬ ምንድን ነው ከርተሽኛል። ስለዚህ ኔ ካልኩሽ ውጭ ሆነሻል ብሎ በጣም ተናዶባታል። እንደውም በቃ ወደፊቱላ ስራ ሁሉ ሊበላሽባት እንደሚችል ይሄ የራሱ ማመለከቻ ነው ማለት ነው። ምክንያቱም ለማንም እንዳትነግሪ ከኔና ከአንቺ ውጪ ብሏት ነበረ። አሁን እንደውም ሌላ ቃቂሮች እያወጣባት ነው። ምክንያቱም ሁሉንም ብር መስጠት አለብሽ፣ ይሄ በቂ አይደለም፣ ዳኔን የሚያገትጉበትን ብር ጨምረሽ ማምጣት አለብሽ ብሏት። እንግዲህ እሷም ከሌላ ቦታ ሰው ተበድራ ብር ጭማሪ ሰጥተዋለች ማለት ነው። እሷ ግን አሁን ላይ የብሩ ነገር በጣም እያሳሰባት ነው። በኋላ ልሰጥሃለሁ ብትለው እሱ ግን በጣም ብር ያስፈልገኛል፣ ስለዚህ ማምጣት አለብሽ ብሎ በጣም እያስጨነቃ ነው። እንግዲህ ቲና የባሰ ትልቅ ጣጣ ውስጥና ችግር ውስጥ ገብታለች ማለት ነው። ዳኔ ግን ያው የካሌብን አባት እውነትም እንዳለው ለማዳን ብዙ ጥረት አድርጓል። ግን አሁን ላይ ባይሳካለትም እንግዲህ ሊሳካለት ይችል ይሆናል አናውቅም ግን አሁን ላይ ዳኒ ከምንም በላይ ከሽማግሌው በላይም እንደውም በጣም እየደበደበው ነበር ያለው ማለት ነው። ካሌብም እንግዲህ ሁሉም ነገር አልተሳካለትም። ምክንያቱም በጣም ከባድ ነገር ነው፣ አባትን ያህል ታግቶ ማሰብ ነው። ወደ ራሳችን ማምጥተን ስናስበው አባቴን ያህል ታግቶ ቢን ሊያውም ደግሞ ያገተችው ሰውን ማንነቷን እያወቅኩኝ ዝም ብሎ መቀመጥ ራሱ በጣም ጭንቀት የሚፈጥር ነገር ነው። ካሌብ እንግዲህ የሚያደርገው ነገር በጣም ግራ ገብቶታል። ስሜታዊ ሆኖ ነገሮችን እንዳያበላሽም እየተጠነቀቀ በትሁት ምክንያት ያው በትሁት እየመከረ ያደረችው እና ያስተነቀቀችው ነው እንጂ እሱ ብዙ እስካሁን ድረስ ብዙ ስህተት ይሰራ ነበረም። አሁን ላይ ግን ያው በጣም ትግስቱም እያለቀ ነው። የአባቱ ነገር እንዲ ከታገተ ቆይቶበታል። ያገተችው ልጅ እዛው ስሩ ነች ያለችው፣ ይህንን ያውቃል። እንደማያቅ ሆኖ መቀመጥ በራሱ ትልቅ ትልቅ ትልቅ ትግስት የሚጠይቅ ነው። በዛ ላይ እሷ ደግሞ ቲና ደግሞ ያው ምንም እንደማያውቅ ና እነሱ ግን ያውቃሉ ምንም እንደማያውቅ ነው ፈለጋችሁት ያገኛችሁት እያለች ሌላ ሌላ ነገር ስለምታወራ ይሄ ራሱ ሌላ ተጨማሪ ንዴት ና ብስጭት ነው። ካሌብ እንግዲህ አሁን ላይ በራሱ መንገድ በቃ ወይ ካልሆነም ራሷ ቲናን አግቼ ይዤ ደብድቤን ብሆን ወይ ደግሞ በጉልበትም ቢሆን አወጣጣታለሁ ብሎ የራሱን ሀሳብ እያሰበ ነበረ። ትሁት ግን ይሄ ነገር ሌላ ችግር ሊፈጥርብን ይችላል ምክንያቱም አባዬ ያለው ሌላ ሰው ጋር ነው፣ እሷ ያለችው እዚህ ነው። እሷን እዚህ እኛ ስንጎዳት እዛ ያሉት ሰዎች ሊጎዱት ይችላሉ። ስለዚህ ይሄ ነገር ይታሰብበት ይገባል ብትለውም እሱ ግን በፍጹም ይሄ ነገር መሆን አለበት ብሎ ያው ቲናን ለማገት እያቀደ ነው ያለው ማለት ነው። ትሁት ግን አልተዋጠላትም እንግዲህ ካሌብ ምን እንደሚያደርግ አሁን ላይ አናቅም ማለት ነው። ትሁትም እንግዲህ ያው ለአባትየው ለካሌብ አባት ያላት ፍቅር በጣም የሚያስደስትና ያው እንደ ልጇ ነው። ከበፊት ብዙ ዓመት እነሱ ጋር ስለቆየች እንደ አባቷ ነው። ከዚህ በፊትም ሕይወቱን ያተረፈችው እሷ ነች። አሁንም የእሱ ነገር በጣም አስጨንቋታል። ስለዚህ እንግዲህ የራሷን መንገድ ተጠቅማለች ማለት ነው። ምክንያቱም ቲና የሆነ ያው ለሰውየው የምከፍለው ብር እቤት ረስታ ነበረ። ግን እሷ እንዳገኘች አድርገም ይሄ የእቃ ጥለሻል አቀብልሽ ብላ ካቀበለቻት በኋላም ከኋላ ትከተላታለች ማለት ነው። እንግዲህ የምትሄድበትን የምትከተላት ይመስለናል። ቲና እንግዲህ ያው ጥንቃቄ የጎደለው ስራ ነው እየሰራች ያለችው። መጀመሪያ ለዳኒ ነግራለች። ዳኒ ቦታውን አውቋል። አሁን ደግሞ ትሁት ደግሞ በራሷ መንገድ ከተከተለቻትና የምትገባበትን ካወቀች ሽማግሌው የመዳን እድሉ ወደ ዘጠና ፐርሰንት ያድኑት ይችላሉ ማለት ነው። ምክንያቱም አሁን ከኋላ ትከተላታለች። ወዴት ነው የምትሄጂው? ወይ ለአንድ ሀፍታም ላናግርሽ ስትላት እንኳን ቲና እምቢ ብላለች። ትሁት ልታናግራት ፈልጋ ነበር የሆነ ጊዜ ከእሷ ጋር ለመውሰድ እሷ ግን እንደቸኮለና ወይ ሌላ ጊዜ ብላም ቢብላ ስትሄድ ያው እሷም ሮጣ ስትሄድ ትሁትም ከኋላ ተከትላታለች። እንግዲህ ልክ እንደ ዳኒ ተከትላ የምትገባበትን ካየች አባት የው፣ የት እንዳለ ታውቃለች ወይ እንግዲህ ያው በራሷ መንገድ ወይም ደግሞ ሌላ ሰውም ጠርታው ቢሆን አባትየውን ለማዳን ይችላሉ ማለት ነው። እንግዲህ ያ የቲና አጋጭ ማለት አሁን ላይ በጣም ችግር ውስጥ ገብቷል ማለት ነው። ምክንያቱም ለሰው አትናገሪ ብሏት ለሌላ ሰው ስለነገረችበት በጣም ውጥረት ውስጥ ነው ያለው። ምክንያቱም ዳኒ በትክክል ያው አባትየውን ሊገለው እንዳልፈለገ እርግጠኛ ሆኗል። ምክንያቱም አባዬ እያለ እየጠራው እዛጋ ጋር ደግሞ ለሱ እያሰበለት እየሰማ አንተ ቤተሰብ ነህ እንጂ በፍጹም የእሱ ጥላት አደለህም ብሎ በጣም ተጨናንቋል ማለት ነው። ለእሷ ላይም እንግዲህ ሊቀየርባት ይችላል ስጋት ውስጥ ነው ያለው። አትናገሪ ብሏት ተናግራለች። ስለዚህ አሁን ወይ ብር ያስጨምራት ይሆናል ወይ ደግሞ ብርም ጨምር እያላት ነው በተደጋጋሚ። ሌላ ብር ያስፈልገኛል፣ አሁን ብር የሚያስፈልገኝ ሰዓት ነው ማምጣት አለብሽ ብሎ እያለ ነበረ ማለት ነው። ስለዚህ አሁን ትልቅ ችግር ውስጥ ልገባ ትችላለች ማለት ነው። ቲና መጀመሪያ ትልቅ ስህተት የሰራችው ለዳኒ መንገሯ ነው። ዳኒ እንግዲህ ያው ከነሱ ጋር ነው። እሱ ካለፈው ስህተቱ ለመማር ወይም ደግሞ ያለፈውን ስህተት ለመቀየር ብሎ ከነሱ ጋር ስለተባበረ እሷ ደግሞ ይሄንን ነገር አታውቅም። ግን ያው መንገር አልነበረባትም አንዴ ነግረዋለች። እሱም ብዙ ነገሮች አበለሻሽቶባታል፣ ሰውየውም እንዲቀየርባት አድርጓል። እንግዲህ በቃ አሁን የሚፈጠረውን ነገር አናቅም። ሰውየው ቲና ላይም እየተበሳጨባት ነው ያለው ማለት ነው። ዳኒ እንግዲህ ማለትም ለካሌብ አባት እነ ካሌብም እሷ እንዳገተችው እንደሚያቅ ሲነግረው፣ እንዴት እኔ መታገቴን አውቆ እስካሁን ድረስ እንዴት ዝም ልል ቻለ ብሎ ዳኒን ቢጠይቀውም ዳኒ ግን መታገት ስላለበት ነው አንተን ላለማዳን ፈልጎ ሳይሆን በትግስት ነገሮችን ካላደረግን አንተ ትጎዳለህ ብሎ ስላሰበ ያደረገ ነው እያልን እያጽናንትን እያለው ነው ማለት ነው። ሽማግሌው ግን እንዴ አብ ልጄ መጥቶ ያድነኛል ብሎ እያሰብ ላጋጩም እየነገረው ነበር። ወኔ ያለው ልጅ ቢኖርህና እውነት አንተን የሚያድን ልጅ ቢኖርህ ይመጣ ነበር እያለም እየቀለደበት ነበረ። ዳኒ ግን ካሌብ ያልመጣውና አንተን ያልፈለገህ አንተ ላይ ችግር ሊደርስብህ ይችላል፣ ስለዚህ ነገሮችን በእርጋታ ማድረግ ስላለብን ነው እንጂ ካሊባንተን ለማዳን ሳይፈልግ ቀርቶ አይደለም። ወይ ደግሞ ቲና እንዳገተች ስላወቅን ነገሮችን በትክክል ማስጌድ ስላለብን ነው ብሎ እየ እየነገረው ነበረ ማለት ነው። በስተመጨረሻም እንግዲ ያው ራሱ ሲጋራ ለማጨስ ዞር ሲል፣ ትንሽ ካጠገባቸው ዞር ሲል፣ ዳኒ እንደምንም እጁን ፈጥቷል። እግሮንም ፈቶም ሽማግሌውንም ለማዳን እየፈታ ነበረ ያለው ግን በበወቅቱ ያው ሽማግሌው እየፈታ ባለበት ሰዓት ሰውየው መ ደርሶበታል ማለት ነው። አጋቹ ደርሶበት እንግዲህ በጣም መጀመሪያም እየደበደበው ነበረ፣ አሁንም በጣም እየመታው ነው። ሽማግሌውንም እንግዲህ እስካሁን ሲመታው አላየንም ነበር። አሁን ላይ ግን ሁለቱም ሊያመልጡ ሲሞክሩ አጋጩ ደርሶባቸው ሁለቱንም እየደበደባቸው ነበረ ማለት ነው። ያገተውን ልጅ ከኋላ እንግዲህ በዱላ መተውታል ማለት ነው። የመታቸውም ያው ቲናን ተከትላት የነበረችው ትሁት ነች፣ በእርግጠኝነት ትሁት ነች። ከኋላ መታጥለዋለች ማለት ነው። እንግዲህ ልጁ ከእንደገና ሰርቫይቭ አድርጉ ማለት ከእንደገና ራሱን ተቋቁሞ ካል ካልተነሳ እና ካላጠቃቸው በስተቀር የቲና ጫወታ እና የቲና ሚስጥር እንግዲህ በይፋ ተጋልጧል ማለት ነው። እንግዲህ ከእንግዲህ በኋላ እንግዲህ ቲና ምን አይን አለኝ ብላ ወይም ደግሞ ምን በምን አይነት ሁኔታና በምን አይነት ይቅርታ ከነሱ ቤት ልትኖር እንደምንችል አናቅም ማለት ነው። ምክንያቱም ትሁት መጥተዋለች። ዳኒና ትሁት እንግዲህ ያው ዳኒ ባይሳካለትም፣ ዳኒና ትሁት የካሌብ አባትን አድነውታል ማለት ነው። ስለዚህ ቲና እንግዲህ ከእንግዲህ በኋላ መውደቂዋና መድረሻዋ ምን እንደሆነ ባናውቅም፣ አሁን ላይ ግን መጀመሪያ ለዳኒ በመናገሯ ምክንያት ይሄ ሁሉ ነገር ተበላሻሽቶባታል ማለት ነው።